ወደዋለው ብትልሽስ? እዚህ ነው በአናትም የምደፋት። ከዛ ስደፍሽስ? በቃ በቃ ምን ታረጋታለሽ? ምን አረጋታለሁ? ተደፍታ እራሱ ብትወደኝስ? በተደፋችበት ፍቅር እስከ መቃብር ሲሉ አልሰማሽም? ቀብር ውስጥ ነገር እየነገርንችቸማ አንቺ በጣም ጥንቃቄ ጎደለሽ። ሰው አ ሌላም ነገር ቢሆን እንደዚህ ታሰርቂኝ። ሌላም ሰው ቢሆን ማለት ነው። እኔ እኮ አታላሽ ቪዲዮን አየሁት። አታላሽ አንቺ ለእሷ ቡና አፍልቼ እመጣለሁ ብለሽ ወተት ገዛለሁ ብለሽ ጥለሽ አትወጫለሽ? ደግሞ ልብሱ ከእነሱ እራሱ ምን ይሰራል ልብሱ ሲጀመር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነ ተከበራችሁ ቤተሰቦች እንደናችሁ ደናናችሁ? እኔ ያለው አልሐምዱሊላህ ደና አይደለሁም፣ ግን አልሐምዱሊላህ። በል ያው እንግዲህ የተፈጠረውን ነገር አይታችኋል ብያ አስባለሁ። ያቺ ሌባ ያቺ ተረገመች መጣ ምን ጉድ እንደሰራች አይታችኋል ብያ አስባለሁ። እንግዲህ እኔ ምንም አልመሰለኝም፣ ማለት እኔ እንጃ። ሌባ ስለሆነች ሌባ እንግዲህ አንድ ብቻ የሚሰርቅ የእነ ከብሶ ሰርቃለች። እንግዲህ እሱን አብረን ምን ይሆናል አሁን ማለት ነው። ያቺ ሌባ ቤቴ መጣ ነበር ከዛ ልክ እንደመጣች ጥያቄ ቢኖር ማለት ነው ሰኢዳለ እንዲያለችኝ አ የለም ምን ነው ፈልገሽ ነው እንዳልኳት። ማለት እኔ እኮ አንቺ ጠይቀሽ ነው የመጣው ደግሞ የሚቆጣ ተይው በቃ እንዳትደውይላት ምናምን አለችኝ። ትብያው መታ ነበረ ቤቴ እንደ ማንኛውም እንግዳ ተቀበልኳት። ከዛ መታች ተቀምጠች ከኔ ጋር ጥያቄ ጠየቀች፣ የመጀመሪያ ጊዜ ማለት ነው ሰኢዳለ እንዲያለችኝ ከዛ የለም ግን ምን ነው አልኳት። አይ ሰይድ ከሌለማ በቃ ጥሩ ነው ምናምን አለችኝ። ከዛ እኔ ምንም አልመሰለኝም። በቃ ፈርታው ይሁን እንደ ምናምን ብዬ አስቤ ነበረ። እንግዲህ ከዛ በቃ አንቺ እኮ አዲስ ሙሽራ ነሽ ምናምን። በቃ በቃ መጣች፣ ከተጠየቀች ስጦታ መጣችልኝ፣ አበባ መጣችልኝ። እኔ ተቀበልኳት ደስ ብሎኝ። በቃ ጥሩ ሰው ነሽ ለካችል ጅብኒ ማሰብ ነው በቃ በኔ ቤት ማለት ነው። ከዛ እና ከሰይድ ጓታና እንዴት ናችሁ ማለት ሰይድ ምን አይነት ሰው ምናምን አለችኝ ታቂ ያለ ነበር መጀመሪያም። በቃ እሱ እኮ እንደ እንደምታቂ ነው። በቃ እሱ ምንም አይቀየርም። ደግሞ እሱ አይቀየርም ማለት ነው አልኳት። ከዛም በኋላ በቃ በጣም ብዙ አወራን፣ ተጫወትን ምናምን ተቀበልኳት። ያው በኋላ በቃ ሰኢድ ግን እንዴት ነው ደህና ነው ወይ ማለቴ በቃ ጠየቀችኝ። የማይጠይቅ ጠየቀችኝ። እንግዲህ ቪዲዮውን ካያችሁ እናንተ ተረዳችሁ ብዬ አስባለሁ። ከዛም በኋላ እኔም እንግዲህ መልስ መልሼላታለሁ፣ መመለስ ያለብኝ ማለት ነው። ከዛም በኋላ በቃ እንጂ እኮ አዲስ ሙሽራሽ፣ እንደውም ድንገት ነው የመጣሁት፣ እንጂ ከሰለሽ የመጣ ነበረ እያወራን ስንጫወት ቆይተን ከዛም በኋላ በቃ ሰይደው እኮ ጥሩ ሰው ነው ምናምን አለችኝ። ያው ጥሩ ሰው ነው በጣም ጥሩ ሰው ነው ሰይደው አልኳት። ከዛም በኋላ ሊያወራ ማለት ነው። በቃ ድንገት እኮ ለሱም ይያመጣው ልብስ ሰይደው ስለላችሁ ሰጠሽ እኮ አይቼ ነበረ፣ እና እስኪ ያሳየው ብራሉ እንዴ አለች። ከዛም በኋላ እኔም በጣም ነው የሚያማምሩብኝ፣ ከነሻንጣው እኔም ቢስኪ ነኝ እንግዲህ ከነሻንጣም ብቻ ያሳየዋት ከሰብሰብ በደንብ አየችው ዕለትም በጣም የሚያምራል ምናምን ምናምን አለችኝ። ከዛም በኋላ በቃ እኔ በደረገው እንደዚህ አትሄጂም ምናምን ብዬ ቡና ላፍላልሽ ብዬ ከዛ ከዛ ወተታ ወጣይ ሱቅ ሲሄድ ነኝ ማለት ነው። እሷም መጀመሪያ ተዘጋጅተ ነበር የመጣችው ቦርሳው እዚህ ጋር ስለነበረ ጥዬ ወደ ሱቅ ሄድኩ። ከዛ ሱቅ ሄጄ ወተት ይዤ መጣሁኝ። ከዛም በኋላ ቡና አፈላ። ለካሱ መጀመሪያ ተዘጋጅታ ስለነበረ ልክ እኔ ስወጣ ቦርሳው ውጭ አድርጋዋለች። ደብቃው ነበር ባያ ውስጥ ማለት ነው። ከዛም በኋላ በቃ እኔ ቡና ፈላን፣ ቡና ጠጣን፣ በጣም ብዙ ተጫወትን፣ አወራን ምናምን። ከዛም በኋላ በቃ እኔ ምንም አልመሰለኝም። ሄደች ግን ሰይድ የመጣ አለችኝ። ኧረ አይመጣም ምናምን ችግር የለውም አልኳት። ከዛም በኋላ ማታሪ አላደረማ እሺ በቃ ሸኝቸት ከመጣሁኝ በኋላ እኔ ቦርሳ አስገብቻዋለሁ ይመስለኛል። በቃ አስገብቻስ መስለኛል ሌባል ነበር እያጠረጠረን በቃ ችሪጅ ቢስኪ ነች እንደ ምናምን ብዬ በቃ የሆዴን አወራኋት ማለት ነው። ብቻዬን ቤት ውስጥ ነበርኩኝ የነበረው ይነበረ ሰው መጣ፣ ድምፅ ይጠፋልኝ ምናምን በቃ ማለት ነው። ሻንጣው ጭራሽ ትዝም አላለኝም ጭራሽ በቃ ምንም አውቀው ነገር የለም ማለት ነው። ፖስት አድርጋለች ሻንጣውን፣ የዛን ሂደሽ ምናምን ማለት ነው። ከዛም በኋላ በቃ ተናድርኩኝ። እናንተ ብትሆኑ የምትናድዱበት ነገር ስለሆነ ማለት ነው። ስለዚህ አሁን ሮዛም ማለት ነው ዋጋ አስከፍራታለሁ በቃ እንግዲህ እቺ ሌባ ተረገበች። ከይሲ አታለይ ነው። ሲጀምር መጀመሪያውኑ ሰዶ ወዲ ጂዮን ምናምን አለች እንጂ ማለት ነው። የምር ወላሂ ወዳው አይደለም። ሱመያን ሽራ ከመጀመሪያው ከሱመያ ጋር ኮኔክሽን ነበራቸው። ለዛ ነው የመጣችሁም እንጂ እኔ ወዳውን ምናምን ብዬ አላስብም። እሷ በጣም አስመሳይና መጥፎ ሰው ነች። ከመጀመሪያው ሲጀምር ተላላኪ ነበረች ተላላኪ፣ ማለት ነው ታውቃላችሁ፣ እንግዲህ ወሬ የሚያመላልስ በቃ ሌባ ነው። ዞሮ ዞሮ እሱማ ነው የሚሰጥት ማለት ነው። መጀመሪያም ሰይደ ወድጄው ነው እንደዚህ ሆኜ ነው እንደተሳይ ያነበረችው እኔ እንጃ። ይምር አይደለም ውሸት ነው ሲጀምር። ምክንያቱም ባይሆን ኖሮ አሁን ከሰሞኛ ጋር አይገናኙም ነበረ። እኔ እንጃ፣ በጣም በጣም ከባድ ነው። እንግዲህ ሰይደን ወደዋለው ምናምን ብላ ያስመስ አንዴ አግባኝ፣ አንዴ አታግባኝ፣ እንደዚህ ጻልጅ ነው የሚያደርጋት ማለት ነው እቺ አረዊት ማለት ነው። ድንጋይ ራስ እንግዲህ ሽሁን ሰርቀሽ ያም ሰኢድ ሰጠኝ ሰኢድን ሰጠሳ፣ ሰርቀሽ የምትሄጂ ከሆነ ማለት ነው። ግን እኔ ቤታን አላቀውም፣ ቤተሰብ ስለማላቀው ማለት ነው። ሲመጣ የሮዛ ቤት አሳየኝ፣ አላሳይሽም ብሎ እምቢ ካለኝ ማለት ነው፣ ቪዲዮን ሄጄ የሕግ አካል ጋር ሄደና፣ በቃ አላሳይም ካለኝ ማለት ነው፣ በሕግ አስጠይቃታለሁ ማለት ነው። ራሱን አዋርዳለች። በቃ ሰው መጀመሪያ ከኔ ጋር ነገር በኋላ እኔ ማን እንደሆንኩኝ በደንብ አድርጌ ነው በሰይዶ ወጣሽ ነው። የሚገርማችሁ ነገር ማለት ነው ያወጣሁት ሽቶ እና ኤሌሌት ልብሱን ብቻ ነው። እሱን ደግሞ ሰይድ ቤት ስለነበረ ለብሼ አሳይዋለሁ ምናምን ብዬሽ አስቀምጬ ነበረ። እንደዚህ አልገለኝም ማለት ነው የሚያነድረው ነገር እሱ ነው። በቃ ሁለቱን ብቻ ነው ያወጣሁት። ከዛም በኋላ እንግዲህ ምን እንደተፈጠረ አላቅም። እንግዲህ እኔ ያወጣሁት ሁለቱን ብቻ ነው። እቺ ሮዛ ደግሞ መቼም አለቃትም። እኔ እኔ መቼም አለቃትም፣ እገላታለሁ እንጂ ሲጀምር ማለት ነው።

አንቺ ለእሷ ቡና አፍልቼ የመጣለ ብለሽ ወተት ገዛለ ብለሽ ጥለሽ ትወጫለሽ። ደግሞ ልብሱ ከነ ሻንጣው እራሱ ምን ይሰራል? ልብሱ ይጀመር አታስገቢ ወደ ቁም ሳጥን ውስጥ ማለት እኔም፣ አንተ ወደ ሲኔርክ ማለት ነው። ቁም ሳጥን ውስጥ አስገቢ ልብሱን። እንኳን እኔ እኮ አዲስ ነው አጥቤ ነው ለብሰው ብዬ ነው እኮ ልብስ ያስቀመጥኩት። አጥቶሽ ነው ልብሱ አዎ። ከዛ ታጠብሽ፣ አጠበችሽ መጣ። እንግዲህ እንደዛ ነው። ከዛ እኔ ልብስ ያዲስ ልብስ እሺ ጋር አንተ አውጥተሽ እንኳን ከሻንጣው ስታት ለምን ለማሳየት ውስጥ ለምን አስፈለገ ነው? አሳየኝ፣ ዩቲዩብ ላይ አይተሽዋል። አይ እንደዚህ አሳየኝ እስኪ በጣም ንብራ የወደድኳቸውና አሳየኝ እንደዚህ ያለች ከዛም በኋላ እኔ አውጥቼ አሳየኋት ከነቦርሳው ብቻ። ከዛ ሷ ሳይችሽ ትሎቶን አሳይችሽ። ጥንቃቄ ለምን ጎደለሽ ነው? እኔ ልብሱ ለመወሰዱ አይደለም፣ ትውሰደው፣ ልብሱ ችግር የለውም። ግን ጥንቃቄ ጎደለሽ። ሌላም ነገር ቢሆን እንደዚህ ነው መጥቶ የሚወስዱብሽ። ለምን አስገባሻቸው? ሰድ ሲኖር እንወታቸው እኔ በሌሎበት ሰው አታስገቢ አላልኩሽም? እኔ ለወደፊቱ ትምህርት ይሆነኛል፣ ግን መታ ግቢ አልኳቸው። ከዚያም በኋላ ጥምጥም አለችኝ። ሁሉ ነገር ሲመጣ ሲፈጠር ከር ነው ለወደፊቱ ትምህርት ይሆነኛል እያልሽ ሁሉንም ነገር ልሞከሪ ነው? አንድ እሱ አይደለም ማለት እኔ መጣ ግቢን ኮከል ከዛ ከፈትኩላት። እዚህ ቁጭ ብዬ ነበረ። ከዛ በቃ ቤት ገባች፣ አወራ ምናምን ከዛ በቃ እኔ ቡና ላ ላለች ምናምን ብዬ ሱቅ ሄድኩኝ። ከዛ ሱቅ ሲሄድ ለካሷ ጎርሰው ሰርቃ ደብቋል። ባ ውስጥ አስቀምጣው ነበረ። እኔ ምንም አጠረጠርኩም። ሲጀመር እኮ በጣም ነው ገድሚ አንቺ ብቻ ይቅርታ፣ ወደፊት አስተካክላለሁ። እኔ እሱ ሁሉም ነገር አለም ከምንም በላይ እኔ ደግሞ አስጠንቄ ነግሬሻለሁ። ድንገት ሱመያ ራሱ ልመጣበች ትችላለች ብዬሻለሁ። ከዚህ ፊት የተፈጠረውን ታውቂያለሽ አይደል? ሱምያ ራሱ ያራሱ ልትመጣብሽ ትችላለች። የሆነ ነገር ያደርጉሻል ከማንም ስር በራ አትክፈቺ ብዬሻለሁ። ሆነ ሱምያም ሮዛ መጣች ቤዛ መጣች ማንም እኔ በሌለውበት ቦታ ለማንም እንዳከፍች ብዬሻለሁ። ሁሉንም ሴቶች ስማቸውን ጠርቼ ነገር ያሻለሁ። የሚመጡትን ወንድም ቢመጣ እኔ በሌለውበት እንዳትከፍች ብዬሻለሁ። ሆነ አልኩሽ በደንብ አስጠንቅቄ ነገሬሻለሁ፣ ግን አንቺ የኔ ወሬ አልሰማሽም። ለምን ከፈትሽላት? መጀመሪያው ነው። ከዛ እኔ በቃ መጣሽ፣ ሮዛ ነኝ፣ እስኪ ነገር ነበር ፈልገች

እዚህንም በአናትን ብዬ ምደፋት፣ ከዛ በቃ በቃ ተደፍታ ራሱ ብትወደኝስ? ምን ታደርጋታለሽ? ተደፍታ ራሱ ብትወደኝስ? በተደፋችበት እንዚህ ፍቅር ማለት ነው እስከ መቃብር ሲሏል፣ ሰማሽ? ቀብር ውስጥ ራሱ ገብቶ ነው። ኦኬ ቀብር ውስጥ ገብቶ ጨላሽ፣ አትሳኝ ማብለቅ ወይ ምን ሞታ ካደደቻ ትሪ ስለወደደች ያኔ ዝም ብላ እኔ ስለወደደች ብቻ እኔ ታገኘኛለች ማለት እኮ አይደል? እኔ ስለወደደች ያኔ እሷ ላይ ማለት እኮ አይደል? ይሄን አታውቂም። እንደ አንቺ እሱ ልክ ነው ታዲያ። እና እሷ ስለወደደች ለምን ትወዳለሽ ብለሽ መጠየቅ አትችልም። ለምን ወደደሽ ብለሽ መድፋት መፍት የለሽም ትንሽ የምን መቅናት ነው? መጀመሪያ የተነጋገርን እኮ ነው። ጥሩ ነች አይቼ ወድ እጅሻለሁ ምንም ሌላ ሚስት ካገባሁ የምታነፍሺው ነገር የለም፣ እሱን እናያለን ብለሽ ነበር። አሁን ከገባሽ በኋላ ደግሞ እንደ መቅናት፣ ሌላ ሴት ምናምን እንደዚህ ያለ ነገር ጀመርሽ፣ አይደለም በቃ እኔ ለማንኛውም ሰው ቀናለሁ። በቃ አሁን ይቅርታ አድርግልኝ እና ማለት ነው። እኔ ምንም አልፈልግም፣ ግን ቤተን ብቻ ሳየኝ የማንም ቤት የሮዛን ቤት ነው። ለምን እንደወሰደች ወደ ትመልስልኝ ልብሱ እንደወሰደች ትመልስልኝ ነገር